ነገሩ ለምንድነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ። እንኳን አደረሳችሁ ኦርቶዶክሳውያን ሁላችሁ። ሜን ቪዲዮ ሼርድ ዊት ኮምፕሊት አድርጉልኝ ወገን። እኔ ፋራ ሆኜ ነው ወይ ሰው አራዳ ሆኖ ነው? አንዳንድ ነገሮች ምንም አይመር ይሄድ ይቀበል አልቻለም። በዘንድሮ ቲክታክ አዋርድ እንግዲህ የተለያዩ ነገሮች ተመልክተናል ከልብ እናመሰግናለን። ወንድማችን ደበበ ምን ደረሰ? የደበበ እስጢፋኖስ እና የደበበ እስጢፋኖስ ልጆች ተስማምተዋል፣ አባትነቱን አምኖ ተቀብሏል። መሰል ሀሳቦችን ችር ያለው ሁላችሁም በዚህ በዩቲዩብ ቻናል ላይ የተቀመጠውን እዩ አደራ ምላችሁ ዋርዱ በሰላም የተከናወነ ነበር። ያለ ለምድ ትርምስ የተነሳ፣ ኢየሱስ አለቻ፣ ስሙን ጠራቻ። ብቸኛ አዳኝ የሆነውን ስም ጠራች። ምድር ተቆሻቆሸ፣ ሶሻል ሚዲያውን ጠቅላላ። ከኢየሱስ ቀጥሎ ብዙ ስም ተጠራ። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ ሳፋር ማንደሩ ነው የሚቆሻቆሸው። ከእንደዚህ አይነት ጭፍን ጥላቻ ወተን ባይዘው ወንጌል ብንሰብክ መልካም ነው፣ እንዳልክና መስሎቹ ማለት ነው ኦርቶዶክስ አይነት አላችሁ። እግዚአብሔር ይመስገን። እኔ በጣም ደናነኝ ኮሜንት እየገባችሁ ማርያም ማርያም ማርያም እያላችሁ አጥለቅለቁት። አካውንቱን ደግሞ ፎሎ አድርጉት። እንዲሁም ቪዲዮን ደግሞ እጅግ አብዝታችሁ 21 21 ጊዜ ሼር፣ ኮፒሊንክ፣ ሪፖርት፣ ላይክ፣ ዱት፣ ፌበሬት አድርጉት። ወደ ሀሳባችን እንገባለን። የእንዳልክን የማስተዋልና የመሰሎቻቸውን መርዛቸውን እናስተፋቸዋለን። በመሰረቱ እንዳልክ ትላንትናም ጀምሮ ሲል የነበረው አዶና እየጠራት ማርያም አትመጣም፣ ማስተዋል የጠራችሁ ኢየሱስ ግን ይመጣል ብሏል። እንግዲህ ብቻውን የሚመጣ ኢየሱስ ምን አይነት እንደሆነ አናቅም። ይህ አዲስ ወንጌል ሌላ ወንጌል። ቅዱስ ጳውሎስ እኛ ከሰበክላችሁ ወንጌል ውጭ የሰበክላችሁ የሚሰብክላችሁ ካለ የተረገመ የሆነ ያለው የአይነት የእርግማን ወንጌል ነው እንዳልክና መሰሎቹ የሚያስተምሩት ማለት ነው። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ከእልፍ አላፋት ቅዱሳንና ከመላእክቱ ጋር ነው የሚመጣው። ከዛ ማለት ነው ድንግል ማርያም አንደኛው አለች። አይደለም ድንግል ማርያም እናቱ ትቅርና እኛ እንኳን ኃጢአተኞቹ እኛ እንኳን በክርስቶስ ያመንነው ልጆቹ ከእሱ ጋር የመምጣት ተስፋ አለን። እሱን ተስፋ አድርገናል። ዳግም ተሰሳይ ላይ ማለት ነው። የእነ እንዳልክ ኢየሱስ ሐሰተኛው ኢየሱስ ስለሆነ በቅርቡ ይገለጣል፣ እሱን ጠብቁ። በቅርቡ የእነ እንዳልክና የመሰሎቹ ሐሰተኛው ክርስቶስ ማለት ነው። ክርስቶስ ኢየሱስ ብቻውን እንደማይመጣ ማስረጃ ደግሞ ነው ከመጽሐፍ ቅዱስ እንኳን ልስጣችሁ እስኪ የማርቆስ ወንጌል ምዕራፍ 8 ቁጥር 38፣ ቆላሲስ ምዕራፍ 3 ቁጥር 4 ላይ የታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ይመጣል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እስከ 13 ላይ ታዲያ እንዳልክ ማርያም አትበጣ የምትለው የትኛዋን ማርያም ነው? የትኛውን ኢየሱስ ነው አንተ የምትሰብከው? ምን አይነት የድድብና ጥግ ነው? ምን አይነት ጥላቻ ነው ለድንግል ማርያም ያላችሁ? በነገራችን ላይ ኢየሱስ ሲባል የምትናደድ ድንግል ማርያም የለችም። ማርያም ሲባል የሚናደድ ኢየሱስ የለም። ምክንያቱም ኢየሱስ የሚለውን ስም ድንግል ማርያም ነች ያወጣችለት። ለመጀመሪያ ጊዜ የሚጠራችው ድንግል ማርያም ነች። ስሙን እየጠራች ያሳደገችው ድንግል ማርያም ነች። እንዴ! ማርያም እናቴ ማርያም ያትኮ ኢየሱስ ክርስቶስ እኮ ነው እኔ የመጥራቴ ምን ይደንቃል? ምን ይገርማል? እኔና አዶና መጥራቱ ምን ይገርማል? ምን ይደንቃል? ልጇ እኮ ማርያም እናቴ ብሏት አልኩ። እሷም እኮ ልጄ፣ ወዳጄ፣ ኢየሱስ ብላ አሳድገዋለች። አማኑኤል ብላ አሳድገዋለች። ምን አይነት ጥላቻው ላይ የገባችሁት? ጸረ ማርያም፣ ጸረ ወንጌል፣ ጸረ ኢየሱስ። ይሄ እኮ በጣም ኩ ድፍረት ጥግ ኮ ነው እኮ። የት ሆዴት ነው ምታመሩት እናንተ ሰዎች። ቆይ ፕላስ ደግሞ አሁን ለምን ግርግር ተፈጠረ፣ ለምን ሆከት ተፈጠረ ላልከው፣ ጴንጤዎቹ ሁሌም ሰላም አዋቂዎች ናችሁ። እንደዚህ አይነት ጋጠ ወጦች ማለት ነው። ሰውን ታደነቁራላችሁ የሰው ፕራይቬት ትጋፋላችሁ። እዛ ላይ ፕሮግራሙ በሰላም የተካሄደ እሷ ግን ወጣ ቀባጠረች። ለማን ነው ኢየሱስ የምትሰብኪው? ናይ ኢየሱስ ተቀበይ፣ ይልቁስ ናይ ወደ ቤተክርስቲያን ተበለሽ፣ ካስ ትምህርት ውጪ ተለይ፣ ከዛ ከጨለማ ከአገርን ታሰራር ውጪና ወደ ኦርቶዶክስ፣ ወደ ትክክለኛው ኢየሱስ ነውና ኢየሱስ አምልኪ። ይሄ ላንቺና ለመሰዎች ጥሪ ነው። ላንዳልክና ለመሰዎቻችሁ ጥሪ ነው። ይሄ ማለት ነው ኢየሱስ ሲባል ብዙዎች ይጫጫሉ። ሰፈር ውስጥ ውከት ይፈጠራል። ምናምን ምናምን። ሌሎች ብዙ ሰዎች ተጠሯል። ካደለም ማንም ሌላ ስም የተጠራ የለም። ድንግል ማርያም እሺ ተጠራች። ይሄ ደግሞ የድንግል ማርያም ክብሯ መገለጫዋ ነው። የኢየሱስ ክርስቶስ ማክበሪያዋ ነው። ይሄ ደግሞ ማለት ማክበሪያችን ነው። አትንጨርጨር። ገና መንፈስ ሁሉ ይታወቃል። ይሄንን ስም ማርያም፣ ማርያም፣ ማርያም የሚለውን ስም ስትሰማ መንፈስ ሁሉ ይታወቃል። ሰይጣንን በዛልክን የሚንቀጠቀጠው ድንግል ማርያምን ስለሚፈራት ማለት ነው። ክርስቶስን ስለሚፈራ እናቱና ልጇን ስለሚፈራ ለሚፈራ የሉቃስ ወንጌል ምዕራፍ ሁለት ቁጥር 48 ላይ እኮ ልጄ ሆይ ብላ ጠርተዋለች እኮ ጠፍቶባት ስታገኘው ማለት ነው። አስባችሁታል። እንደዚች እንደዚህ አይነትን ሩኅሩኅ ናት። ወስኖ በጥላቻ መርዝ መመረዝ ምን አይነቱ አስተሳሰብ ነው? ይሄ ማስተዋል። ሌሎቻችሁም የምትሰብኩት ኢየሱስ ፈጽሞ መጽሐፍ ቅዱስ የማያውቀው ወንጌል የማያውቀው ነው፣ ሐዋርያት ያልሰበኩት እንዴ፣ ሐዋርያት እኮ በድንግል ማርያምና በክርስቶስ ወይም ደግሞ በኢየሱስ ስም እኮ አልተጣሉም ነበረ። እኩል ለስጠሯቸው የነበሩት ማርያም ስትጠራ ኢየሱስ የሚያኮርፍ የለም፣ ኢየሱስ ሲጠራ ደግሞ ማርያም አታኮርፍም። እኛ እንደዚህ ነው። ከዛ ውጭ ግን ያለው ነገር በሙሉ ጥላቻ፣ ውሸት፣ የሰይጣን አስተምህሮ ነው። እኛ አይነ ነው ማለት የምንፈልገው እኛ ኦርቶዶክሳውያን ደግሞ ድንግል ማርያምን እናከብራለን። ልጇ መድኃኒቷ ኢየሱስ ክርስቶስን ደግሞ እኛም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደግሞ እናመልካለን። እኛም እንላችኋለን ኑ ጌታን ተቀበሉ፣ ድንግል ማርያምን አክብሩ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደግሞ አምልኩ። አምልኮ ለኢየሱስ ክርስቶስ ብቻ ለሥላሴ ለእግዚአብሔር ብቻ ነው። ድንግል ማርያምን ኦርቶዶክስ አታመልክም፣ ቅዱሳን ኦርቶዶክስ አታመልክም፣ መላክትን ኦርቶዶክስ አታመልክም። የእንዳልክና የመሰሎቹ የተስተውና የመሰሎቹ የውሸት የሐሰት ይሄ ወንጌል ነው፣ ፎልስ ወንጌል ነው። ይሄ አይነት ወንጌል የተመታ ይሁን እንደው እንዴ ጥላቻ ጥላቻ ብቻ ሲ ወንጌል ሰበኩ ጥላቻው ታጥ ወንጌል ስበኩ እስኪ በዛልክ ብዙ ደጋግ ፕሮሰሶች አላችሁ እናንተን አከብራላችሁ አከብራችሁ እንደዚህ አይነቶቹን ጋጠ ወጥ ደግሞ በልካቸው መንገድ ያስፈልጋል ሁሌም እንደምለው ማለት ነው ኦርቶዶክሳን በሪካም ያቀውን ትፎሮ ቢሮን ደሞ እጂ ጋር ሼር ኮፒ ሪፖስት ዱ ላይክ ፌቨሪት አድርጉት ሰላም በያላችሁ በተግዛብየር ካሉት ጋር ይሁን ሰላማችሁ ይብዛ በነገራችን ላይ ለእንዳንተ አይነት ሕፃን መልስ ባልመልስ ደስ ይለኝ ነበረ ለሚባል አንተ ሁልጊዜ የሆነ ክፍተት ስታይ ወደ ፖለቲካ ወደ ብሄር ወደ ጎጠኝነት ወደ ዘረኝነት ስለምትወረውረው አትመጥነኝም። እንዳንተ አይነት ሕፃን ማውራት ስራ አይደለም እና ነገር ግን አዶናይ ማርያም ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናም ብላ የራሷን አምላክ ስታመሰግና ይቻል። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም። የተዘጋጀው የነበረውና የዩቲበሮች የቲክታከሮች አዋርድ ነበር ፕሮግራሙ። ስለዚህ እሷ በራሱ ራሱ ይጠይቃታል ፕሮግራሙን ያዘጋጀው ይቅርታ ካልጠየቀች ስለማይመለከታት፣ የበታችነት ስሜት ስላለባት። ስለዚህ የማይመለከት ቦታ ጣልቃ አትግባ እንደ እርጎ ዝንብ ቢመስል ጥልቅ ጥልቅ አትበል አንተ የእርጎ ዝንብ ወገን። እኔ ፋራ ሆኜ ነው ወይ ሰው አራዳ ሆኖ ነው? አንዳንድ ነገሮች ምንም አይምሮ ሄድ ይቀበል አልቻለም። በዘንድሮ ቲክታክ አዋርድ እንግዲህ የተለያዩ ነገሮች ተተመልክተናል። እዚህ ጋር የምትመለከቷት ኤቫ ትባላለች እና አለባበሷን ተመልከቱት። አፍረተ ስጋዋን ለመሸፈን ብቻ ፓንት አርጋለች። ከዚያ ውጪ ከላይ እንደምታዩት ራቁቷና ጡት ማስያዣ እንኳን አላረገችም። ከስርም እንደዛው። ታዲያ ይሄ እርድና ነው የምትሉኝ ወይም ማራድነት ነው ነው የምትሉኝ ወይስ እንዲሁ እኮ ይሄ ሁሉ መዝመንመን እኛ ምን እያልን አድገን ይመስላችኋል? እ ምን እያልና ያደግ ነው እኛ? ተመልከቱ እግዚአብሔር ያሳያችሁ። እና ሰው ራስ ወዳድ እየሆነ መጥቷል። አሁን ማለት ራስ ወዳድ እየሆነ ነው የመጣው። እግዚአብሔር ግን ጠላቱን ፈጠረ፣ አይገርማችሁም? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው፣ እርህን ሳልፈጥርም ሳይል ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም።